ዛሬ እንደ እግዚአብሔር ፍቃድ ጥቂት የትምህርት ርዕስ ምሰጣችሁ ሙሉ ሰው ነውና፣ እሱ ጠይቁት። ወንጌላዊ ዮሐንስ ምዕራፍ ዘጠኝ ቁጥር 23 ያለው ኃይለ ቃል በዚሽ ጥቂት ልና እጠቀልለዋለሁ በመጀመሪያ አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ህማነ ሥጋ በተአምራት ህማነ ነፍስን በትምህርቱ እየፈወሰ እያስተማረ ሲመላለስበት ዘመን አንድ አይነ ስውር ነበረ ይላል። አይነ ስውር ብቻ አይደለም፣ አፍንጫ የለውም ልምጥ ነው። ፊቱ ያስፈራል፣ ያስደነግጣል። ደቀ መዛሙርት ቀረቡና ጌታ ሆይ፣ ይህ ሰውዬ አይኑ እንደኛ የተስተካከለ አይደለም፣ ፊቱም የተስተካከለ አይደለም፣ የአፍንጫም የአይንም ቅርስ የለውም፣ ልምጥ ነው፣ ፊቱ ያስፈራልና እንዲህ ሁኖ ያየ ነው የራሱ ኀጢአት ነው የአባቱ ወይስ የእናቱ ብለው ጠየቁት ይላል። ኢየሱስ ክርስቶስ ግን ለስም አጠራሩ ክብር ምስጋና ይግባውና የእግዚአብሔር ልጅ በሱ ሥራ እንዲገለጽ እንዲሁ ተወለደ አላቸው። ከዚህ በኋላ እንዲህ አለ፣ በዓለም ሳለሁ የዓለም ብርሃን ነኝ። ምራቁ ምን ትፋለ ይላል። ከጭቃው ጋር ለወሰውና አይኑን ቅንድቡን አስተካከልና መልኩን ፊቱን አስተካከልና ሂድ ወደ ሰሊሆን ተጠምቀህ ና አለው። ተጠምቆ መጣ ፊቱም ተስተካክሎ፣ አይኑን በራ እያየ መጣ ይላል። በሁለት ነገር ከፍለን እናየዋለን። ሰሊሆን የተባለችው መጠመቂያ ቤተ ክርስቲያን ናት። አይኑ እያየ መጣ ለምንድን ነው? ለቤተ ክርስቲያንስ ምስጢሩ ምንድን ነው የሚለው ነው። ቤተ ክርስቲያን የምሕረት የብርሃን የበረከት የጸጋ ቤተ ክርስቲያን መሆኗን ለማጠየቅ አምላካችን መድኃኒታችን ኢየሱስ ክርስቶስ ስልጣነ ክህነት ለአዲስ ኪዳን መሠረት የጸበሉ ፈውስነት የእምነቱን መቀባት ባርኮ የሰጠበት ቀን ነው። በዚህ መጻጉዕ ሳምንት የምናስታውሰው አንዱ ይሄ ነው። ለካህናት እምነትን ቀብተው የማዳንን ፈውስ ጸጋ የሰጠበት ቤተ ክርስቲያን የሰሊሆን መጠመቂያ ለቤተ ክርስቲያንን የሰጣት ፈውሰ ሥጋ ፈውሰ ነርስን በዓለም ሳለው የዓለም ብርሃን ነይ ብሎ ምሳሌ የሰጠ ቤተ ክርስቲያን ነው። ነገር ግን አይሁድ በሰንበት ቀን፣ ቅዳሜ ቀን ወገኖቼ የኦሪትን ሕግ ቅዳሜ ቀን ሸክም የለን፣ ሥራ የለን። ይህ ሰውየ ዐይኑ እንደ ዳነ አዩና ጠየቁት። አንተ ሰው ማኅበሩ፣ ወይም ምኵራብ ካላወቁት ማን እንዳዳነው ማን እንደ ጠራው ይመረምሩት ጀመሩ ይላል። ሰውየው ግን ምን አለመሰላችሁ እኔ ያዳነኝ አይነ ስውር የነበርኩ እሱ ክርስቶስ ነው ብለው መሰከረ ይላል አይሁድ ግን እሱ ኃጢአተኛ ነው በደለኛ ነው እኛ እናውቃለን እንዴት አዳነኝ ትላላሉ እሱ እንዳዳነኝ ምስክር ነኝ አይነ ስውር እሁኜ እንደነበርኩ አውቃለሁ ነገር ግን እናንተ ስላላመናችሁ ከእግዚአብሔር ስለተሰጠው ነቢይ ስለሆነ ምስክር ነኝ አልፈራም። የእናንተንን ማኅበር የእናንተንን ከምኩራ ብታባረሩኝ እውነቱ እናገራለሁ ይላል። ወገኖቼ በዚህ ዘመን ለቤተ ክርስቲያን ምስክሮች ልንሆን ይገባናል። ለሃይማኖታችን ምስክሮች ልንሆን ይገባናል። ለጥንታዊት ቤተ ክርስቲያን ምስክሮች ልንሆን ይገባናል። በዚህ ዘመን እውነተኛ ምስክር ሰው እየጠፋ ነው። ላልተዋል ፍቅር የለም፣ ስምምነት የለም፣ አንድነት የለም፣ መተማመን የለም፣ መተጋገዝ የለም። ሁሉ አኩራፊ ነው፣ ሁሉ ቂም ነው። ይህ ሰውየ ግን እውነትን መሰከረ ይላል ምስክሩ እውነት ነበረ። ወላጆቹን ጠሩና፣ አይሁድ ምን አሉ? በእውኑ ይሄን ልጅ የእናንተ ልጅ ነው ብለው ጠየቁት ይላል። አዎ፣ በምን እንደዳነ ታውቃላችሁ? አናውቅም። እኛ የወለድነው ነው፣ ዓይነ ስውር ነው፣ አያይም እንደተወለደ። የእናት ምስክር፣ የአባት ምስክር እኩል ሆነ ይላል። ታዲያ ለምንድን ነው ይሄን ልጅ ዓይኑ ማንን ዳዳ ነው የማታውቁት? አሉ። እኛናውቅም! እሱም ሙሉ ሰው ነው፣ ጠይቁት። ርዕሳችን ለዚህ ነው ያመጣ ነው። ከምኩራብ እንዳይፈሩ ተባረው ነው። እሚደንቀኝ ግን የእግዚአብሔር መንፈስ ቅዱስ ምስጢር እናቱ ጎደሎ እንደሆነ እንደወለደችው መሰከረች። አንድም አባትም ጎደሎ እንደተወለደ ምስክር ሆኑ ከዚህ በኋላ ምን አለ ልጁ እንዲሁ ሆኜ የተወለድኩት ወላጆችም ያውቃሉ እኔ ማውቃለሁ እኔ ግን አለ ከወዴት እንደመጣ እኛ አናውቀውም ከወዴት እንደመጣ እንዳዳነ አይን እንደሰጠ ፊትህ እንዳስተካከለው አፍንጫ እንዳስተካከለው ፊትህ እንዳስተካከለው ቅንድብ እንዳስተካከለው ሰውየው አናውቅም ብለው አይሁድ ካዱ ይላል ሰውየው ግን ምን አለ ወጣቱ በእውነት ከወዴት እንደመጣ እናንተ አለማወቃችሁ ድንቅ ነው ይህ ከእግዚአብሔር ባይሆን ኑሮ ወገኖቼ አይኔን አይበራም ነበረ እንደናንተ ሙሉ ሰው አልሆንም ነበረ ድንቅ ነው አመሰግነዋለሁ አከብረዋለሁ እውነት ሰው አድርጎኛል አለ። ዛሬ ለቤተ ክርስቲያናችን እውነተኞች ምስክር እንድንሆን አምላካችን እግዚአብሔር ይረዳል። ወጣት እዩት፣ ምስክርነቱ ዛሬ ምስክር ልንሆን ይገባል። በወጣትነት የዚህ ሰውዬ ምስክር እዩት። ከዚህ በኋላ ምን አሉ? ሁለተኛ ጠየቁት። የእሱ ደቀ መዛሙርት ለመሆን ትፈልጋላችሁ? አለ። ደፍራ ሰደቡት፣ ይላል ረገሙት አይሁድ። ልጁ ግን ክርስቶስን መጣና አንተ ሰው አለው። ያዳንኸው፣ ያዳንህን አይተሃል፣ ተረድተሃል? አዎ። ማነሱ ክርስቶስ የሚያናግርህ እሱ ነው። ታምነዋለህ? አለው። አምነዋለሁ፣ ሰገደለት። አመለከው ወደደው፣ ዐይን ያበራውን አምላኩን አወቀ። ክብር ምስጋና ይግባው። ለቤተ ክርስቲያናችን ለሃይማኖታችን ጸንተን እንድንቆም አምላካችን እግዚአብሔር ይርዳን። ከመልአኩ ከቅዱስ ሩፋኤል ረድኤት በረከት ያሳትፈን። ሁላችንም በሃይማኖታችን ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።